በመጀመሪያው ቀን እግዚአብሔር ዓለምን ፈጠረ። በስድስት ቀናት ውስጥ ፀሐይን፣ ጨረቃን፣ ከዋክብትን፣ መሬትንና ውቅያኖሶችን፣ እጽዋቶችን፣ እንስሳትን እና በመጨረሻ ሰውን ፈጠረ። እርሱ ሁሉም መልካም ብሎ ጠራው። ነገር ግን ሰው ልዩ ነበር፣ ምክንያቱም ከእግዚአብሔር ጋር መነጋገር እንዲሁም መውደድ እና መምረጥ ይችሉ ስለነበር ነበር። እግዚአብሔር ለመጀመሪያ ሰዎች ለአዳምና ለሔዋን ውብ የሆነ የአትክልት ስፍራን አዘጋጅላቸው ከአንዱ ዛፍ በቀር ከማንኛውም ዛፍ መብላት ይችሉ ነበር። ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ እንዳይበሉ እግዚአብሔር አዘዛቸው። መልካምንና ክፉን ከሚያስታውቀው ዛፍ መብላት ክፉ ነገሮችን እንደሚያመጣ እግዚአብሔር አስጠነቀቃቸው። ነገር ግን እግዚአብሔር ከፈጠራቸው ፍጥረታት ሁሉ ውስጥ በጣም ብልህ የነበረው እባብ አታለላቸውና ፍሬውን እንዲበሉ አሳታቸው። ፍሬውን በበሉ ጊዜ ሁሉም ነገር ተለወጠ። ራሳቸው ራቁታቸውን መሆናቸውን አስተዋሉና አፈሩ። እግዚአብሔርን ስላልታዘዙት ህመም፣ ከባድ ድካምና ሞት ወደ ዓለም ገቡ። ነገር ግን እግዚአብሔር ያለ ተስፋ አልተዋቸውም። እርሱም እንዲህ ያለ ተስፋ ሰጣቸው፣ አንድ ቀን ልዩ ሰው ይመጣል፣ ሁሉም ያስተካክልና ሰውን ወደ እግዚአብሔር ይመልሳል። ለብዙ ዘመናት የእግዚአብሔር ሕዝብ ይህንን ተስፋ ሲጠብቅ ነበር። ይህ ተስፋ በእምነት ጀግኖች በኩል ከትውልድ ወደ ትውልድ ተሸጋገረ። ከእነዚህም የእምነት አባቶች መካከል ኖህ ቤተሰቡና እንስሳትን ከታላቁ ውሃ እንዲያድን ታላቅ መርከብ ሠራ። አብርሃም የእግዚአብሔርን የተስፋ ቃል በመታመን ከሃገሩ ከቤተሰቡ እና ከአባቱ ቤት ወጣ። ሙሴ የእግዚአብሔርን ሕዝብ ከግብፅ ባርነት አወጣ። እና ዳዊት አንድ ታዳጊ ሕፃን ግዙፉን የሰራዊት ጀነራል የነበረውን ጎልያድን አሸነፈናም ንጉሥ ሆነ። እነዚህ ታሪኮች ሁሉ የጋራ ነገር ነበራቸው። እግዚአብሔር ሁልጊዜ ቃሉን የሚፈጽም እና አስደናቂ ነገርን የሚያዘጋጅ አምላክ እንደሆነ ያሳየናል። የእግዚአብሔርን መልእክት የተናገሩ ነቢያት የሚመጣውን መሲህ ሰውን ሁሉ የሚያድን እና መንግሥቱ ለዘላለም የሚኖር ንጉሥ መሆኑን ተናገሩ። ከብዙ ዓመታት በኋላ በትንሽ ስፍራ እንስሳት በሚተኝበት መኖሪያ ውስጥ አንድ ሕፃን ተወለደ። ይህ ሕፃን ኢየሱስ ነበረ። ሰዎች ለረጅም ጊዜ የጠበቁት ከብዙ ዘመናት በፊት ይመጣል የተባለው ጀግና ነው። ከመጀመሪያ ውስጥ ንፋሱ ጀምሮ ልዩ መሆኑ ታወቀ። መላእክት ዘመሩ፣ እረኞች አይተውት ተደነቁ። እንዲሁም ከሩቅ ሃገር የመጡ ጥበበኞች ስጦታ አመጡለት። ኢየሱስም ባደገ ጊዜ ድንቅ ነገሮችን ያደርግ ነበረ። በመንካት ወይም ቃል ብቻ በመናገር ህመምተኞችን ፈወሳቸው። ዓይኑ የማያየውን ሰው ዓይኑን እንዲያይ አደረገው። በባሕር ላይ የተነሣውን ከባዱን ማዕበል ጸጥ አሰኘው። ለሰዎች ሕይወታቸውን በተለየ መንገድ እንዲያስቡና እንዲመለከቱ የሚያደርጉ ታሪኮችን ነገራቸው። ለሁሉም ሰው ፍቅርን አሳየ። በተለይም በሰዎች ለተረሱት፣ ለተናቁትና ለተጠሉ ነገር ግን ሁሉም ሰው በኢየሱስ ደስተኛ አልነበረም። አንዳንዶች እርሱን ይቃወሙት ነበረ። እግዚአብሔር እንደሚሰጣቸው ተስፋ የገባላቸው ንጉሥ እርሱ እንደሆነ አላስተዋሉም። ስለዚህም ከእርሱ በተቃራኒ ይቆሙ ነበር። ኢየሱስ የኔ ባለው ሰው ተከዳ። ምንም ኃጢአት አላደረገም ነበር፤ ቢሆንም ግን እንደ ወንጀለኛ ተቀጣ። ኢየሱስ በመስቀል ላይ ሞተ፤ በጣም አሰቃቂ በሆነ መንገድ ሞተ። ተስፋም ከእርሱ ጋር አብሮ የሞተ ይመስል ነበር። ነገር ግን ከሦስት ቀናት በኋላ ድንቅ ነገር ሆነ፤ ኢየሱስ ከሞት ተነሳ። ይህም የሚያሳየን ሞት እንኳን ቢሆን ከእግዚአብሔር ፍቅር ይልቅ ኃይለኛ አለመሆኑን ነው። ይህም ኢየሱስ እኛን እንዲያድነን እና ወደ መንግሥተ ሰማይ መንገድ እንዲከፍትልን እግዚአብሔር እንደላከው ማስረጃ ነበር። ኢየሱስ ከሞት ከተነሣ በኋላ ደቀ መዛሙርቶቹን አገኛቸው። ስለ እግዚአብሔር መንግሥት ተጨማሪ ትምህርት አስተማራቸው። ከዚያም ወደ ሰማይ ተመለሰ። ሁልጊዜ የሚረዳቸውን እውነተኛ ረዳት እንደሚልክላቸው ተስፋ ሰጣቸው። ያም ረዳት መንፈስ ቅዱስ መጥተዋል። እርሱም ኢየሱስን እንድናምን ይመራናል። ስለዚህም ከእግዚአብሔር ጋር በድጋሚ ኅብረት ማድረግ እንችላለን።